በስማም ወልድ ወመንፈስ ቅዱስ አህዶ አምላክ አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች እና ወዳጆች እንደምን ከረማችሁ? እንኳን ለብርሃነ መስቀሉ በሰላም በጤና አደረሳችሁ፣ አደረሰን። ባለፈው ሳምንት መስቀል ለምን እናከብራለን፣ መስቀል ማለት ዝውን ማለት ነው በሚል በክፍል አንድ ቪዲዮ ያለኝን ምልከታ አጋሪቻችሁ እንደነበረ ይታወቃል። ዛሬ በክፍል ሁለት ከመስቀል በዓል ምን ጥቅም እናገኛለን? በማለት የቪዲዮውን የመጨረሻ ክፍል ይዤ መጥቻለውና ቪዲዮውን ላይክ እና ሼር በማድረግ እንድትጀምሩ እንዲሁም በቪዲዮ መጨረሻ ላይ ስለ ቪዲዮ ያላችሁን ሀሳብ በኮሜንት እንድትገልጹልኝ እና ለቪዲዮ ወይም ለቻናሊ አዲስ የሆናችሁ የእንረዳዳ ቲዩብን ሰብስክራይብ እንድታደርጉ አደራ እንላለን። ስለ መስቀል በዓል አከባበር መነሻ በጽሑፍና በቃል የሚተላለፉ መረጃዎች እንደሚነግሩን ኢየሱስ ክርስቶስ የተሰቀለበት መስቀል በተአምራዊነቱና በክርስቲያኖች ዘንድ ከፍተኛ ክብር የተሰጠው በመሆኑ በሀገራችን በኢትዮጵያና ብዙ ክርስቲያኖች የሚኖሩበት የዓለም ክፍሎች መስቀል በሰፊው ይከበራል። ኢትዮጵያ በዓለም ዙሪያ ይዛ የምትቀርበውና የራሷ ብቻ መገለጫ የሆኑ በልዩ ሁኔታ የሚታወቅባት ተፈጥሯዊ ጸጋዎች ብዙ ናቸው። ዘመን የተሻገሩ ቅርሶች አስደናቂና የአባቶቻችን አሻራ የእኛ የኩራታችንና የማንነታችን ምክንያቶች ናቸው። እነዚህም ቅርጾች አንድ ከነዚህም ቅርጾች አንዱ የመስቀል በዓል አከባበር ነው። መስቀል በጥበብ ዘመን ያስቆጠሩ ፍልፍል አብያተ ቤተ ክርስቲያናት ሳይቀሩ በሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያና መሪነትና ተቋማት በትልቁ የሚከበሩ ሃይማኖታዊ በዓላት በመሆናቸው ለአገራችን ቱሪስት መስህቦች ከፍተኛ አስተዋጽኦ አድርገዋል። መስቀል በአይን ከሚታየው እና በእጅ ከሚዳሰሰው በላይ ድንቅና ረቂቅ የሆነ ሃይማኖታዊና ባህላዊ እሴት አለው። በዩኒስኮ ተመዝግበው የሚገኝ ትልቁ የሀገራችን ሀብትም ነው። የመስቀልም በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልዩ የሚያደርገው አንዱና ዋናው የዘመን አቀማመራችን ነው። ጊዜ ቀምረን በዓሎቻችንን እናከብራለን። የቀን አቆጣጠር ጥበባችን፣ የብዝሃ ባህል መሣሪያችን ናቸው። ምክንያቱም ያለ ዘመን ስሌት ጥበብ የለምና እድገትም አይኖርም። የቀን አቆጣጠራችን እንደ በርካታ መንፈሳዊ መገለጫዎቻችንና ኩነቶቻችን ሁሉ የማንነታችን መገለጫ ትልቅ ጥበብ ነውና መስቀል በቀን አቆጣጠር ከምናውቀው ውጪ በምድራችን ላይ የሚበቅሉ ልዩ ልዩ የዕፅዋት አዝርዕትና አትክልቶች ቀለማቸውን በመቀያየር ያስተምሩናል። ለምሳሌ አደይ አበባ ከሰኔ ሐምሌና ናሴ ጀምሮ በሚቀጥለው ዝናብና ተያያዥ ምቹ የአየር ሁኔታ እንደምትወጣ ይታወቃል። ኢትዮጵያ ውስጥ ብቻ ያለች ባለ ድርብ መስቀል ወይም ባለ ስምንት አበባ አዴ አበባ ትባላለች። ይህም ክረምቱ አለፈ አበቦችም መጡ እያለ ቅዱስ ያሬድ ያዜመውን ዜማ ያስታውሰናል። የዝናቡ ኮቴ ድምፅ ሲሰማ ያዘኑት በተስፋ ይደሰታሉ። የተራቡት ይጠግባሉ። በዚህን ጊዜ ገበሬው ስራውን ይሰራል ካልሆነ ግን ለሞኝና ለሰነፍሰው ሰኔ በጋው መስከረም ክረምቱ እንደሚባለው ውጤቱ ሰጥቶ ራስን ከመቻል ይልቅ እጅ መዘረጋትን ያስከትላል። ስለ መስቀል በዓል አከባበር መነሾ በጽሑፍና በቃል የተላለፉ መረጃዎች እንደሚነግሩን ኢየሱስ ክርስቶስ የተሰቀለበት መስቀል በተአምራቱና በክርስቲያኖች ዘንድ ከፍተኛ ክብር የተሰጠው በመሆኑ አይሁድ በቅናት ተነሳስተው ለሦስት መቶ ዓመታት ያህል በቆሻሻ መጣያ ቦታ ጥለውት ነበር። ይሁንና በ326 ዓ ም የቄሳር ቆንጦስጡኔዎስ እናት ንግስት እሌኒ ኬራቆስ በተባለ አንድ የታሪክ አዋቂ ሽማግሌ ጠቋሚነት መስቀሉ የተጣለበትን አካባቢ ተረዳች። ከዛም በኋላ ደመራ ደመራ በሳት አቀጣጥላ ዕጣን ባቄስ ጊዜ የዕጣኑ ጢስ ወደ ላይ ከወጣ በኋላ ተመልሶ ያረፈበትን ስፍራ አስቆፍራ መስቀሉን አውጥተዋለች። ንግሥት ሌኒ በጢሱ ምልክትነት መስቀሉን ለማውጣት ለሰባት ወራት ያህል ማስቆፈሯን ማለትም መስከረም 17 ቀን አስጀምራ በመጋቢት አስር ቀን እንዳስወጣችው በቤተ ክርስቲያናችን አስተምህሮ ይነገራል። ዛሬ በኦርቶዶክስ ምዕመናን ዘንድ ደመራ የሚደመረው ይህንን ታሪክ ተከትሎ እንደሆነ የሊቃውንቱ ምስክርነት በማስረጃ ተቀምጧል። መስቀል ምንም እንኳን በክርስትና ሃይማኖት ተከታዮች ዘንድ የራሱ የሆነ ትርጉም ያለው ቢሆንም ከሃይማኖታዊ ክንዋኔው ባሻገር ባህላዊ በሆነ ገጽታ የሚያከብሩት የህብረተሰብ ክፍሎች ቀላል የሚባሉ አይደሉም። በዓሉን ሲያከብሩ እሴይ፣ እልልበሉ አልቀረም፣ ተቀብሮ ተገኝቷል መስቀሉ በብርሃን ሙላት ዓለምን በሙሉ ከመስቀሉ በረከት ያሳትፈን። በዓሉ የሰላም የጤንነት የፍቅር በዓል ይሆንልን፣ ይሁንልን። ወሰዋለ እግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየ